ቲክቶከሮች ጋዜጠኛም፣ ደራሲም፣ የፊልም አክተርም አሁን ደግሞ የፖለቲካ መሪም በተከታይ ብዛት ሁለት ሦስት አራት አስር ሚሊዮን አለው እየተባለ ነገሮች በሙሉ ለእነሱ እየተሰጠ ነው። የቲክቶክ ተከታይ የሱናሜ ጎርፍ በሉት ማዕበል ነው። በፊልሙ ዓለም የነበሩ ሰዎችን ድራማ እንሰራለን ፊልም እንሰራለን በሚል ጨርሰው አርቲስቶችን ከጫዋታ ውጭ አድርጓቸው። በመቀጠል ጋዜጠኞችን ደግሞ እስከ ጠቅላይ ሚኒስትሩን ኢንተርቪው እስከ ማድረግ እየደረሱ ነው። ይገርማቸዋል። ፓርላማ ገብተው ላይቭ እስኪያስተላልፉ እንጠብቃለን። በቅርብ ጊዜ እንደዛ ያደርጋሉ። በጋዜጠኝነት ሙያ ሰልጥነው ትምህርት ተመርቀው ደሞዝ የሚሰሩት ወድቀዋል። በፊልሙም በተመሳሳይ ዲግሪያቸውን ይዘው ተመርቀው ደሞዝተኛ የነበሩ ሰዎች ወድመዋል። ቲያትር ቤት እየተዘጋ ነው። በየቦታው ቲክቶከር ባመጣው ማስታወቂያ የሚሰሩ ሰዎች እነ ሙሉ ዓለምን ሰራዊት ፍቅሬ ትዝ ዷቸዋል ወጥተዋል ከጨዋታ ድራማ የሚሰሩት አጠቃላይ አርቲስቱ ወጥተዋል ከጨዋታ። ቲክቶከር እየወሰደ በህገ ወጥ መንገድ ማለት ነው። ይሄ ቲክቶከር ለመንግስት አንድት ግብር የሚከፍለው ነገር የለም፣ ለሀገር የሚከፍለው ነገር የለም። እነዛ ግን ደሞዛቸውን በፐርሰንት ለሀገርም ለልማትም የሚያውሉ ሰዎች ከጨዋታ ውጭ የሆኑ ነው። ይሄን እንዳለ እንተውና ወደ ጥፋትም እየገቡ ነው ያለ አቅም መታወቅ ሀገር ማሰደብ ሀገር የሆነ ብሔር ማስደብ የሆነ ነገር አድርገው ጥፋት እየሰሩ እስር ቤት እየገቡ ነው። እየዘረፉ ለእርዳታ ማሰባሰቢያም እነሱ መሪ ናቸው፣ ለሀገር ጉዳይም እነሱ መሪ ናቸው። በሁሉም ነገር ያለ አቅማቸውን እየገቡ አሁን ባለፈው ያ ልጅ እስር ቤት የገባው እነ አውሮፕላን ኦርድም ያለው በቅርቡ አሁን ብር ስንት መቶ ሚሊዮን ዘርፎ ሀቢባ ራሱ በስንት ነገር ገብታ እንትን እንደምትል ሀገር ያሉትማ እንዳለ ሀገሪቷን ሁሉ ነገር ተቆጣጥረው ገደል ውስጥ እየከተቱ ነው፣ በፖለቲካው፣ በኢኮኖሚ፣ በሁሉም ነገር በጣም ያሳዝናል። የቲክቶክ ተከታይ የሆነ ነገር የጎደላቸውን ሰዎች ሲከተሉ አላያችሁም? የሆነ ነገር የአእምሮ የእጅ የአይን የሆነ ነገር የእግር የሆነ ስህተት ወይም የሆነ እንትን ያለባቸውን ሰዎች የንግግርም፣ የስድም ማዕት የተሸከሙ ሰዎችን አይደል እንደሚከተለው የቲክቶክ ተከታይ ባይስ እኮ እናትን ዘቅዝቆ የሚሳደብ እንትኑ አይታችሁታል። ያን ሰው እኮ ነው ኢቲቪ የሸለመው ሀገራችን መንግሥት ሀገር ቤት ያለው ቲክቶከር ከአቅሙ ውጭ ሆኖ ከሆነ የናገር ግልጹን፣ ካልሆነ ደግሞ ሕግ ያውጣለት፤ አንድ እንዲህ አደረገ ሰው እንዲህ ይቀጣል የሚል ነገር። በየመንገዱ እናቶችን ሕፃናትን እያስለቀሱ ቲክቶከር የሆኑ አሉ አይደል እንዴ? ምንም በምንም ሕግ የማይጠየቁ ትልልቅ ወንጀል አካውንት፣ የራሳቸውን አካውንት እየሰጡ ይህን ብር አስገቡ እያሉ የሚዘርፉ አሉ አይደል እንዴ?